እነዛ ሰዎች ግን እምቢተኛ ነበሩ፣ ከማመን ይወግዳሉ። በዛ ላይ ደግሞ ኩራቱም አለ። ሰዎች የሚሰጡት ቦታ ለሂዳያ ሰበብ አይደለም። አላህ የበለጠ ከፍ ሊያደርገንም ይችላል። ቁርአን ትልቅ ሙዕጂዛ ነው። መልክቱ ራሱ ሚቀበሉት አይነት ነገር ነው። ሁሌም ኢማናቸው ብርት የሆኑ ሰዎች መልሳቸውን ግልጽ ያለ። አብዛኛው ኡመም ላይ ደግሞ ያለው ይሄ ነገር ነው። ይሄ ሷሊህ ዓለይሂ ሰላም የተላከበትን ነገር እንክዳለን። ወላ ተመሱሃ ቢሱኢን ፈያእኩዘኩም ዛቡን ሳዲ ሷሊህ ዓለይሂ ሰላም አስተናቀቃቸው። ወደ አላህ የተጠጋች ናቀቱላሂ ወሱቅያሃ ይላሉ። ነገር ግን ቅጣት እንደሚመጣባቸው ግን ይፈራሉ። ከወርቅ የሆነ ቤት ሊኖርህ ይገባል። ሊተራሱ ሆን የለብም። እንደኛ ከጭቃ የሆነ ቤት እንዴት መልእክተኛ ሆነ?

በአማርኛ ዮርዳኖስ ተብሎ የሚጠራ ሀገር አለ። በዛ መካከል ያለ ቅርብ የሆነ በአረብ ግዛት የሚገኝ አካባቢ የነበራቸው ህዝቦች ናቸው። ስለነሱ ህዝቦች ከነቢያቸው ከሷሊህ ዐለይህ ሰላም ጋር የነበረውን የዳዕዋ ሂደት አይተናል። ነቢዩላህ ሷሊህ ህዝባቸውን ሲጠሩ በጣም ሂክማ ጥበብ የተሞላበት መልእክት አድርሰዋቸዋል። አቅሉ አእምሮ ሰላም የሆነ ሰው ሊቀበለው የሚችል መልእክትን አድርሰዋቸዋል። እነዛ ሰዎች ግን እምቢተኛ ነበሩ። ከእንቢተኝነትም ባለፈ መልኩ ደካማ የሆኑ ሰዎች ሳልህን የተከተሉ አሉ። ብዙ ጊዜ የሚከሰት ነው። የነቢ ተከታዮች አብዛኛው ጊዜ በነቢ ሰለላሁ ዐለይሂ ወሰለም ዘመን አይተናል። በማህበረሰብ ውስጥ ግምት የማይሰጣቸው፣ ቦታ የማይሰጣቸው ሰዎች ለእምነቱ የቀደሙ ሆነው የሚገቡበት ሁኔታ አለ። የሚያሳየን እንደው ዱኒያ ላይ በሚሰጥ ስታተስ እንዳልሆነ ሰው ሀብት ስላለው ስልጣን ስላለው ሰዎች የሚሰጡት ቦታ ለሂዳያ ሰበብ አይደለም። በተቃራኒው ግን ሰዎች ይጠቀሙበታል። ናኑ አክተሩ አምዋለን ወአውላድን እኛ ብዙ ሀብት ያለን ብዙ ልጅ ያለን፣ ስለዚህ ዱኒያም ጥሩ ቦታ ያለን እኛ ነን፣ አኸራም ቢሆን አናጣውም ብለው አኸራም ቢሆን አናጣውም ብለው ስትድላል ያደርጋሉ። እና አስራፍ መሆን በማህበረሰብ ውስጥ ትልቅ ቦታ ማግኘት የሂዳያ ማሳያ አይደለም። በተቃራኒው ደግሞ አንድ ሰው አለው ማለት ሂዳያን ይከለክላል ማለት አይደለም እና በዳዕዋ ሂደታቸውም አንዱ አላህ የሚነግረን ስብሐነሁ ተዓላ እነዚህ ህዝቦች ሷሊህ ዐለይሂ ሰላም በሚጠራቸው ሰዓት ለሁለት የተከፈሉ ህዝቦች አሉ። አንደኞቹ ኩራተኞቹ መለእ የሚባሉት አሽራፍ የሚባሉት አካሎች አሉ። እነዚህ ደግሞ ደካሞች አሉ። እና እስቲ ከነዛ እንጀምርና ደካሞቹ ምን ምላሽ ሰጡ? እነዚ ኩራተኞቹ ደግሞ እምቢተኞቹ

ይሄ ምክንያቱ አብዛኛው ስልጣን ላይ ያሉት ሀብት ላይ አለን ብለው የሚያስቡት ሰዎች ይህንን ሰው ከተከተልን ስልጣናችን ይጎላል፣ ሀብታችን ይቀንሳል፣ ከማህበረሰቡ እንገለላለን ብለው የምናጣው ነገር አለን ብለው ስለሚያስቡ ከማመን ይወገዳሉ። በዛ ላይ ደግሞ ኩራቱም አለ፣ ትዕቢቱም አለ። የአያት ደማምሮ ይከላከላሉ። በሰባዎቹ ደግሞ ሀቅን ፈላጊም ናቸው። ይህንን ዲን ብንይዝ ደግሞ አላህ የበለጠ ከፍ ሊያደርገንም ይችላል ብለው ያስባሉና ይሄ የተለመደ ነው። መሰጣዎቹ መከተላቸው ማለት ነው እና ሁለቱ ቡድኖች መካከል ሀይለኛ እንትን ተፈጠረ። የቃላት ጦርነት ብለን ምንለው እንችላለን። መነጋገር ጀመሩ ማለት ነው። ቁርአን ያንን ያነሰዋል። ምናሉ እነዚህ የካዱት ሰዎች፣ ቃለል አልመለኡ አልለዚነ እስተክበሩ ምን ቀውሚሂ ሊለዚነ እስቱድዒፉ ሊመን አመነ ሚንሁም እነዛ የኮሩት ጥጋበኞቹ ኩራሰኞቹ ላመኑት ሰዎች ይሄ ሳሊሕ የሚባለው ከአላህ የተላከ መልእክተኛ መሆኑን ታምናላችሁ? አሏቸው። አነ ሳሊሕ ሙርሰሉ ሚን ረቢህ እንደው እንደዛ ነው የምታምኑት? እርግጠኛ ናቸው፣ ይሄ ሰው የአላህ መልእክተኛ ነው። በማፌዝም አይነት ነገር በማላገጥም አይነት ይጠይቋቸዋል። ግን ሁሌም ኢማናቸው ብርቱ የሆኑ ሰዎች መልሳቸውም ግልጽ ያለ ነው። ለማብራራት ዝርዝር ውስጥ አይገቡም። መልስ ሰጥቷቸው ምን አሉ? ቃሉ ኢና ቢማ ኡርሲለ ቢሂ ሙእሚኑን። አዎ እኛ ሳሌሕ ዓለይሂ ሰላም በተላከበት ነገር ያመንን አምነናል። ያላችሁትን ብትሉ፣ የተሳደባችሁትን ብትሳደቡ፣ ያደረሳችሁትን አደጋ ለማድረስ ዝግጁ ብትሆኑ፣ እኛ አምነናል። ቁርጥ ነገር ነገሯቸው። እነዛም ደግሞ ከጥጋባቸው ጋር የሚናገሩትንም ጭምር አያውቁምና፣ ያንኑ ኩራታቸውን የሚመስል ንግግር ተናገሩ። ምን አሉ? ኢና ቢማ ኡርሲልቱም ቢሂ ካፊሩ ቢማ ኡርሲለ ቢሂ ካፊሩ። እኛ ደግሞ ይሄ ሳሌሕ ዐለይህ ሰላም የተላከበትን ነገር እንክዳለናል፣ ከሃዲዎች ነን እናሉ። እነዛ አምነናል፣ እነዚህ ክደናል። አማኝና አላማኝ ለሁለት ግሩፕ ተከፈለ ማለት ነው። ለሁለት ግሩፕ ተከፈለ ማለት ነው። ብዙ ጊዜ ይከሰታል። ይሄ ነቢይ ከተላከ የሁለት ግሩፕ መከፈሉ በሁሉም ነቢዮች ላይ ያለ ነው። የሚቀበል አማኝ አለ። ራሱ መጨረሻው አቂባው የሚያምረው ከነቢዮች ጋር መዳን የሚያገኘው ያ ግሩፕ ነው። ሁለተኛው ደግሞ እነዚህ የካዱ ሰዎች ናቸው። የካዱ ሰዎች ደግሞ ብዙ ጊዜ የሚጠይቁት ልክ ነቢ ስላ ስለምን ጠይቀዋል ያው መልእክቱን የበለጠ ለማቅረብ ብዙ ሰው ከነቢ ስላ ስለም ሲራ ጋር ጥሩ ቅርርብ ስላለው የነቢ ስላ ስለምን መልእክት የተቃወሙ ሰዎች ምልክት አምጣ ብለዋቸዋል። ለነቢይነታቸው ቁርኣን ትልቅ ሙዕጂዛ ነው። መልእክቱ ራሱ የሚቀበሉት አይነት ነገር ነው አቅላቸው እምቢተኛ ባይሆኑ ማለት ነው። ከዛ በተጨማሪ ያሳያቸዋል። ለምሳሌ የጨረቃ መከፈል የመሳሰሉ ከዛም በኋላ የተለያዩ ሙዕጂዛዎች ማለት ነው። እና እነዚህ ህዝቦችም ቀጥታ ያደረጉት ምንድነው? መካዳቸው እንዳለ ሆኖ እስቲ እንደው መልእክተኛ ከሆነ ለመልክተኝነቱ ማረጋገጫ የሆነ ተአምር እንፈልጋለን። ተአምር በቃ ማለት ኻዋሪቅ አልዓደ፣ ይሄ ከተለመደው የተፈጥሮ አካሄድ ወጣ ያለን ነገር አምጣ። ያን ልታመጣ የምትችለው ከጌታ ባለህ ግንኙነት መልክተኛ ከሆንክ ማለት ነው። አሁን ቀጥታ ስናየው ይሄን መልክታቸውን ወይም ጥያቄያቸውን የሚቀበሉ አይነት ነው ይመስለው ከመጣ እንቀበላለን። አብዛኛው ኡመም ላይ ደግሞ ያለው ይሄ ነገር ነው። ይጠይቃሉ፣ አይቀበሉም። ካልተቀበሉ ደግሞ ቅጣት ይመጣል። አንድ አያ የትኛውም ማህበረሰብ ተልኮለት ማያምን ከሆነ የሚመጣበት አሳማሚ የሆነ ቅጣት አለ ማለት ኡማኑር ሲሉ

ለማላቅ ያችን ግመል ወደ አላህ የተጠጋች ናቀቱላህ የሱቅያ ይላል። ወደ አላህ ያስጠጋታል ማለት ነው። እና እቺን ግመል ብዙ የተፍሲር መጽሐፎች ላይ፣ የታሪክ መጽሐፎች ላይ የግመሏን ማንነት እንግዲህ ብዙ ነገሮች ሲመጡ፣ አንድ ወስፍ ሲመጣ ይብራራል። ሙብሃም ሆኖ ቢመጣም አያ ነው የሚለው ቁርአኑ፣ ምልክት ነች። ግን ሲያብራሩ ነገሩን ከበድ ለማድረግ ነገሩ የተለየ መሆኑን ሲገለጽ ከተራራ ሰህር ውስጥ ከአለት ከቋጥኝ ውስጥ የወጣች የሆነች ግመል እንግዲህ ይሄ ከባድ ነገር ነው። ቢቀበሉ ወዲያው የሚቀበሉት አይነት ነገር ነው መሆን ያለበት። ግን እንደዛ ሰዎች ያንን አላደረጉም። ከዛ ባሻገር እንዲሁም ስለ ግመሏ አላህ ስብሐነው ተዓላ ሲገልጽልን ቁርአን ላይ ግልጽ በሆነ መልኩ ግመሏ የምትጠጣበት ቀን አለ ለእሷ ብቻ የሆነ ማለት፣ ይህም ፈተና ነው። ለሌሎቹ ለነሱ ደግሞ ለነሱ ከብቶች ደግሞ ገመሎች የሆነ ቀን አላቸው። ለኩም አያ ለሃ ሽርቡን ወለኩም ሽርቡ የውሚን ማዕሉም። አልተጎድሙ እኮ አሁንም እንደኛ መልእክትን የጠቀሱት ይሄ መልእክቱን የበለጠ የሚያጎላላቸው ነው። የነሱን ክብር የሚያልቅ ነገር ነው። ነገር ግን ወደ መጨረሻ አካባቢ ይሄንን መልእክት ከመቀበል ባለፈ መልኩ ሴራ መሸረብና

በክፉ ሁኔታ የምትነኳት ከሆነ የሚደርስባችሁ ቅጣት አለ ብለው ማስፈራርቷቸዋል፣ ማለት ነው። አዘቡን ቀሪብ ብሎ ቅርብም እንደሆነች ቅርብ ነው፣ የሚደርስባቸው ቅጣት ደግሞ ሩቅ አድርገው እንዳያስቡ የጠቀሰበት ሁኔታ አለ። ምን ታነሳለህ? ስለዚህ ላይ መጀመሪያ ተአምሩን ሲጠይቁ ለማመን አልነበረም የሚጠየቁት። አንደኛ ታሪክ መዘገብት ላይ እንዳለው ተአምሩ ማዕቁል አይደለም፣ የሚሆን ጥያቄ አይደለም። ስለዚህ እነሱም ያንን ጥያቄ ያነሱት ተዓጂዝ ነው። አትችልም፣ በቃ የማይሆን ነገር ነው። እስኪ አያደርገውም እንጠይቀውና በቃ እናስተባብሎ ነው። የሆነ አንድ እንደ አንድ መንገድ ነው የተጠቀሙበት። ጀዛክላ ር እንደ በዚሁ ኢፋም ስለሆነ ላስታውሰ ለማያያዝ ማለት ነቢ ስ ስለምንም እንደዚህ ነው የጠየቋቸው። አንተ መልክተኛ ከሆንክ የኩነ ለከ በይቱ ሚን ዙክሩፊን ከወርቅ የሆነ ቤት ሊኖርህ ይገባ። እንዲተራሱ መሆን የለብህም እንደኛ ከጭቃ የሆነ ቤት እንዴት መልክተኛ ሆነ አው ተርካ ፊ ሰማኢ እንደ መጨረሻ ያለውን ነው። ከዛ በፊትም ብለዋቸዋል። አንቀጹ መጨረሻ አው ተርካ ፊ ሰማኢ በሰማይ መውጣት አለበት። ተርካ ፊ ሰማኢ ማለት ማረግ አለበት እንዲያየነ እንዲ ማረግ አለበት። አው ተርካ ፊ ሰማኢ ፈታቲ ማረግ ማረግ ብቻ አይደለም፣ ከሰማይ የሆነ መጽሐፍን ማምጣት መቻል አለበት። እንዲያየነ ወጥተ መጽሐፉን ይዘ መውረድ አለበት። በነሱ ቤት ምንድነው አሁን በቃ አይችልምና በቃ አልቻልኩም ማስባል ነው። በቃ ይኸው የክርክር እየተከተሉ እብድ ነው፣ ሳሒር ነው እያሉ መሳደቡ አላወጣም። እንደዚህ አይነት የማይሆን የሚመስላቸውን ተአምር አዘው ግን ካልሆነ ያው አንድ ማስተባበያ መንገድ እንዲጠቀሙበት ማለት ነው የሚያስቡት። እና ሷሊህ ዓለይሂ ሰላም አስጠናቀቃቸው ች ግመሊቱ የአላህ ግመል ነች ናቀቱላሂ ለኩም አያ ተአምርናትና ተጠንቀቁ። የእሷን ቀን እንዳትጋፉ፣ የእናንተ ቀን ለብቻ አለላችሁ። ይሄ የአላህ ውሳኔ ነው። ህዝቦቹ ካለማማናቸው ጋር አላመኑ። ነገር ግን ቅጣት እንደሚመጣባቸው ግን ይፈራሉ። አንዳንድ ጊዜ ሐቅ መሆኑን እያወቅክ፣ የነቢዩ መልእክት ሀቅ መሆኑን እያወቅክ ግን የአባቶች መንገድ የቅድሚያቶች መንገድ በሚል ምንድን ነው የአበው ታሪክ መሐባ ወደኋላ ያስቀራቸዋል። ግን አምነዋል፣ ቅጣት እንደሚከተልባቸው ይፈራሉ። ከነሱ መካከል ያው በታሪክ ላይ እንደሚሆን ይሄ ማኑ ቁዳር አምቂዳር የሚባል ሰው ትስዓቱ ራህጥ ሰዎች ጋር በመሆን ግመሏን ያጠቁበትና ሷሊሕም በጣም ይደነገጡበት ቅጣቱን፣ በዛ ምክንያት የሚመጣባቸውን ነገር በሰፊው እንመለከታለን። እንሻአላህ ሰዓት ሰዓት ይገድበናል። ጠይብ፣ ኋላ ላይ የሚቀጥለው ክፍል ላይ ተመልካቾችም እንዲጠብቁን ያገዳደሉ ሁኔታ እናያለን። ምን አይነት ሰው ነበር እንደንዴ ተፍሲር ላይ የሚጠቀሱ ምክር ሊሰጡ የሚችሉ ምልክቶች አሉ። ሰውየውን ወደዛ የገፋፋበት የሆነ ፊትና አለ እንዲያጠቃ ያደረገውና የማጥቃታቸው ሂደትም በዛ አላበቃም። ተከታታይ የሆኑ የቅጣታቸውን ሂደት የምናየው ይሆናል። ተመልካቾቻችን ስለ ሰሙድ ህዝቦች እያየን እንገኛለን። የሰሙድ ህዝቦች የነበሩበትን ሁኔታ፣ ከነቢያቸው ጋር የነበራቸው ሰጣ ገባዎች፣ እንዲሁም ደግሞ አላህ ምልክት አምጥቶላቸው እችን የግመል ሁኔታ ብዙ ጊዜ ሷሊህ ሲባል ግመሏ ነው የምትነሳው ተአምር ስለሆነች ማለት ነውና ቆይታችን አላበቃም